ሰላም የተወደዳችሁ ሁሎላንሳ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታዬ ይድረሳችሁ። ዛሬ አስገራሚ ታሪክ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አራችሁን ዝለቁ። ቃል ኪዳን እባላለሁ የተሰወረውን የህይወቴን ገጽ ላካፈላችሁ መጥቻለሁ። ይህ ታሪክ የብዙዎቻችሁን ልብ እንደሚነካ ይሰማኛል። ምናልባት አንዳንዶቻችሁ የራሳችሁን ነጸብራቅ በእኔ ውስጥ ታዩ ይሆናል። የኑሮዬን ገመና ከመውራቴ በፊት ስለ እኔ ትንሽዬ ላውቃችሁ። የምኖረው በመዲናችን አዲስ አበባ የፍቅር፣ የባህል፣ የዘመናዊነት፣ የትውፊት መገኛ በሆነችው በዚች ከተማ ውስጥ ነው። አዲስ አበባ ስንትና ስንት ታሪኮችን በውስጡ እንደያዘች ከማናችንም የተሰወረ አይደለም። እኔም ደግሞ ከነዚህ ስፍር ቁጥር የሌላቸው ታሪኮች ውስጥ አንዱን ላካፈላችሁ መጥቻለሁ። እኔ ጎበዝ ዲዛይነር። ይህንን የምለው በኩራት ሳይሆን ስራዬ የነፍሴ መተንፈሻ፣ የልቡናዊ መጽናኛ ስለሆነ ነው። የፈጠራ ስራዎችን ከማንኛው ነገር በላይ እወዳለሁ። ነገሮችን ማስተካከል፣ ማስዋብ፣ አዲስ ህይወት መስጠት ያስደስተኛል። ምናልባት በህይወት የጎደለኝን የራቀኝን ነገር በስራዬ ለመሙላት እየሞከርኩ ሊሆን ይችላል። እንደምታዩት ህይወት በቁሳዊ ሀብት የተሞላች ነች። ባለቤቴ ታዋቂ ነጋዴ ነው። የገንዘብ ችግር የለብኝም። በቅምጦት እኖራለሁ። ቤታችን ቤተ መንግሥት የሚመስል ነው። የብዙዎች ህልም የእኔ እውነት ነው። ብዙ ጊዜ ባለቤቴ ለሥራ ወደ ሩቅ ምድር ወደ ቻይና ይመላለሳል። በንግድ እጅግ በጣም ስኬታማ ነው። ሁሌም አዳዲስ እቃዎችን ያመጣል። አዳዲስ የንግድ ስምምነቶችን ይፈራረማል። በገንዘብ ረገድ ምንም የሚጎድልብኝ ነገር የለም። ቁሳዊ ነገር በዙሪያ ተከማሽቷል። ግን የልቤ እውነት ጥማት ፍቅር ነው። እውነተኛ ፍቅር ግን አይሰጠኝም። ብዙ ጊዜውን ለሥራው ነው የሚሰጠው። ቤታችን እንደ ባህር የሰፋ ነው። በዚህ ውቅያኖስ በሚመስል ቤት ውስጥ ግን ብቻዬን እውላለሁ፣ ብቻዬን አድራለሁ። ውስጥ ያለው ባዶነት እንደማበል ማበል እያጥለቀለቀኝ አድራለሁ። የቤት ሠራተኛ አይበረክትልንም። ሰዎች ለጥቂት ጊዜ የቆዩና ይሄዳል። ምክንያቱም አላል ምናልባት የቤቱ ስፋት፣ ጸጥታው ያስፈራቸው ይሆናል። ወይም ደግሞ እኔ ምን እንደሆነ አላውቅም። ከብቻኝነቴ ለመላቀቅ ስል ራሴን በስራ ወጥራለሁ። አዳዲስ ዲዛይኖችን ሰራለሁ። ነፍስ የሚያረኩ መጽሐፍቶችን አነባለሁ። ልብ የሚነካ ሙዚቃ አዳምጣለሁ። ግን የውስጥ የባዶነት ሞላ። ሰው የሰውን ፍቅር ይፈልጋል። መተሳሰብን ይናፍቃል። የኔ ነፍስ ግን ይህ ሁሉ ጠፍቶባታል። በዙሪያ ያለው የቅንጦት ኑሮ የሰጠኝ ብቸኝነት ከማንኛውም ድህነት የከፋ እንደሆነ ይሰማኛል። ፍቅር በሌለበት ህይወት ነፍስ የሌለው ሰውነት ነው። በዚህ ሁሉ መሃል ቤታችንን ቀጥ አድርጎ የያዘ አንድ ሰው ነበረ። የግቢያችን ጥበቃ ስሙ ሰው አገኝ ይባላል። ሰው አገኝ ከ ሃያ ዘጠኝ እስከ ሰላሳ ሁለት የዕድሜ ክልል ውስጥ የሚገመት ወጣት ነው። መልከ መልካም ነው። ቁመናው ያማረ፣ ገጽታው ማራኪ። ሰው አገኝን ብዙ አስተውየው አላቅም ነበር። ሥራውን በታማኝነት ይሰራል። ከማንም ጋር ብዙ አይቀላለድም። ሁሌም በራሱ ዓለም ውስጥ ይኖራል። ለእኔ ግን እርሱ ከሌሎች ጥበቃዎች ወይም ሠራተኞች የተለየ አልነበረም። ልክ እንደ ቤቱ ግድግዳ፣ እንደ እቃዎች፣ እንዲሁም የተለመደ ገጽታ ነበረ። ህይወት ደግሞ ሳታስቡ የምትመጣበት መንገድ አላት። ከዕለታት አንድ ቀን ስራዬን ጨርሼ ወደ ቤቴ ስመለስ በር ለመክፈት ትንሽ ዘገየብኝ። ትግስት ያልቆ በተደጋጋሚ መኪናዬን ክላክስ አደረግኩ። ከጥቂት ደቂቃዎች በኋላ ቁምጣ ሱሪ ለብሶ ገላውን በትልቅ ፎጣ እያዳረገ በሩን ከፈተልኝ። ሻወር ቤት ስለነበረው ነው ይቅርታ። ላይ ያኔ ነው ለመጀመሪያ ጊዜ ልብ ብዬ ያየሁት። የሚገርመው ነገር እንደዚህ አማላይ ቁመና እንዳለው አስተውየ አላውቅም ነበር። ሰውነቱ ቅርጥ የያዘ፣ ጡንቻዎቹ የሰሩ ናቸው። የፊት ገጽታው እጅግ ማራኪ ነው። አይኖቹ የሆነ ሚስጥር የያዙ ይመስላሉ። ውስጤን የሚያንጓጓ የረሳሁትን ስሜት የሚቀሰቅስ ነገር ተሰማኝ። ያን ምሽት እንቅልፍ አልወሰደኝ። አይኖቼን ስጨፍን ያ ቁምጣ ለባሹ ሰው አገኝ በፎጣ ገላውን እያዳረቀ በሩን ሲከፍትልኝ ያየሁት ገጽታው በውስጤ ሊጠፋ አልቻለም። የልቤ መስጋ ሳይታሰብ ተከፈተ። ከዚህ በኋላ ትኩረቴ ሁሉ በእርሱ ላይ የሆነ እያንዳንዱ እንቅስቃሴውን እከታተል ጀመርኩ። ወደ ስራ ሲመጣ፣ ስራውን ሲሰራ፣ ሲያወራ ሁሉንም ነገር የዚህን ሰው ውስጣዊ ማንነት ማወቅ ፈለኩ! ያቺ ቅጽበት በቁምጣ ብቻ ሆኖ በሩን ሲከፍትልኝ ያየሁት ምስል ከአእምሮዬ ውስጥ ሊጠፋ አልቻለም። የሰፊው ቤት ግድግዳ የብቸኝነቱ እስር ቤት የነበሩት፣ አሁን ግን የኔን ሚስጥር የሚጠብቁ ይመስለኝ ጀመር! እያንዳንዱ የሰዋገኝ እንቅስቃሴ ሳላውቅ ሳልረዳ ቢወድም አላውቀው መንገድ እየተጓዘ ነበር። ከለታት አንድ ቀን የቤታችን ዲሽ ተበላሽቶ ትቪ ማየት አልቻልኩም። ሰው አገኝን ጠራሁት፣ አስተካክልልኝ አልኩት። እሱም በትትና መጥቶ ሞከረ፣ ግን አልቻለም። ዲሽ ሰሪ ጥራ አልኩትና ጠርቶ አሰረው። ትቪው ከተስተካከለ በኋላ አብረን ፊልም እንይ አልኩትና አብረን አየን፣ አብረን አመሸን። ስለ ህይወቱ ከየት እንደመጣ ልምስ ስራውን እንደጀመረ ቤተሰቦቹ ምን እንደሚሰሩ ብዙ ነገሮችን፣ የገጠመውን ፈተና፣ የልጅነት ህልሙን፣ የወደፊት ምኞቱን አወራኝ። እኔም ስለ ስራዬ፣ ስለ ዲዛይን ያለኝን ፍቅር ነገርኩት፣ ስለ ህይወቴ፣ ስለ ብቸኝነቴ። መቼም ከባለቤቴ ጋር እንዲህ አይነት ጥሩ ምሽት አሳልፌ ያላክ። ሳቅን፣ ቀለድን፣ ተጫወትን። ያ ምሽት በህይወቴ ውስጥ የማረሰው ብቸኝነት ያልተሰማኝ ምሽት ነበር። በልብ ውስጥ አንድ አዲስ ስሜት መቆጥቆጥ ጀመረ። የልቢ የደረገው መሬት ላይ የፍሬዘር ዘራበት። ያ ምሽት የሁለት ነፍሶች መገናኛ ነበር። ከዚያ ምሽት በኋላ ከጥበቃችን ጋር ለድብቅ ፍቅር ያዘኝ። ያልጠበቅኩት፣ ያልገመትኩት ፈጽሞ የማይሆን የሚመስለ ነገር ነበር። ግን ምን ያደርጋል ልብ የራሱ መንገድ አለው። እውነተኛ ፍቅር ህግ አያውቅም። ድንበር አያውቅም። ከዚያ በኋላ በድብቅ መገናኘት ጀመር። እያንዳንዱ ያሳለፍነው ጊዜ ውድ ነበር። ከሱ ጋር ስሆን፣ ቃልኪዳን የተባለችው ዲዛይነር፣ የሀብታም ነጋዴ ባለቤት ሳይሆን፣ ልቧን የሰጠች ተራ ሴት ነበርኩ። አሁን የሰባት ወር እርኩስ ነኝ። እሱ ፍቅር ሰጠኝ። እሱ ያንን የብቸኝነት ስሜት በውስጥ ያባረረልኝ። በረዶ ቀለጠ፣ ነፍሴ ዘምረች። ይህ ፍቅር ትክክል ነው ስህተት ነው? ይህንን ፍርድ ለተመልካች ትችዋለሁ። እኔ ግን ውስጤ የሰላም ስሜት ተሰምቶኛል። ይህ ፍቅር የተደበቀ ቢሆንም የህይወቴ አካል ሆኗል። የማደርገው ነገር ይገባኛል። ለባለቤት ታማኝ ለመሆን ያስጨንቀኛል። ግን ምን ያደርጋል እውነተኛ ፍቅር እውነተኛ ደስታ ከትዳር በላይ ሆነብኝ። ይህ ፍቅር የተደበቀ ቢሆንም የኔን ህይወት ለውጦታል። ባዶ የነበረውን ሕይወቴን አሁን በስሜትና በፍቅር ሙቀት ተሞልቷል። ባልታሰበ ቦታ ባልጠበቁት ሰው ያገኘውት ይህ ፍቅር የህይወቴ የትልቁ ስጦታ ይሆኗል። ይህንን ምስጢር የመኖር ቀላል አይደለም። ይህ ታሪክ የኔ ነው። የቅምጦት ህይወት የደስታ ዋስትና አለመሆኑን የሚያሳይ ታሪክ ነው። ፍቅር ከየትኛው ስፍራ ሊገኝ እንደሚችል የሚያሳይ ታሪክ ነው። ምናልባት አንዳንዶቻችሁ ትፈርዱብኝ ይሆናል። አንዳንዶቻችሁ ትረዱኝ ይሆናል። ያ ምንም አይደለም። እኔ የራሴ እውነት እየነገርኋችሁ ነው። ልቤን ከፍቼ ነፍሴን ገልጬ ያለኝን ሁሉ ለእናንተ አቅርቤ ያለሁ። ህይወት ባልተጠበቁ ነገሮች የተሞላች ነች። ከቤተ መንግሥት ግድግዳዎች በስተጀርባ ምን ያህል ስሜቶችና ሚስጥሮች እንደተደበቁ ማንም አያውቅም። የእኔ ታሪክ የብዙ ሴቶች ታሪክ ሊሆን ይችላል። ፍቅር የሚነሳበትን ቦታ አናቅም። የሚጀምርበትን መንገድ አንወስንም። ልብ ሲመርጥ ምክንያት አይሰጥም። የፍቅር ኃይል የተረዳ ሰው ብቻ ነው ይህንን ስሜት ሊረዳው የሚችለው። እስከሚቀጥለው ጊዜ እስከሚቀጥለው ቪዲዮ ድረስ ሰላም ቆዩ።